መዳሟ ማለት ነው። እቺ ልጅ ትኩስ ቢላዋ ግላ ፊቷ እንደዚያ ያደረገቻት መዳሟ ናት አሉ ማለት ነው። ወላሂ በጣም ለማመንም ለመስማትም ሰቀጠጠኝ እኔ ግን ጥንቃቄ አድርጉ። ወላሂ ላዚም በጣም ነው የሚያሳዝነው ማለት ነው። ድጅቷ ደግሞ እኮ የአስራ ስድስት ዓመት ልጅ ናት አሉ ማለት ነው። እና በጣም ነው የምታሳዝነው። እኔ እናት አንዳንዴ ይሄ ነገር የሆኑ ባይዘው ኢትዮጵያ ውስጥ ነው ወላሂ፣ ኢትዮጵያ ውስጥ ነው እንደዛ የሆነው ማለት ነው። በጣም የሚያሳዝን ጊዜ ላይ ነው ያለ ነው ማለት ነው። አንዳንዴ አረቦች አሰቃዩን አኮረፉን፣ ሰደቡን፣ ምናምን ይላሉ በድፍረት በዚህ ደረጃ ከስንት አንድ ከስንት አንድ ካልሆነ በስተቀር ከመቶ ዘጠና ዘጠኝ አንድ ፐርሰንት ካልሆነ በስተቀር ወላይ አረብ እንደዚህ ደፍሮ ያለምንም ጥፋት እንደዚህ ፊት ለመተልተል ይቅርና አይገለምጥም፣ ይገርማቸዋል። ግን አረቦች ያ ሁሉ ደሞዛችን እየከፈሉን ያ ሁሉ ማቴሪያላችን ወጪያችን እያደረጉን እንኳን እንደዚያ አያደርጉንም ማለት ነው። ኢትዮጵያ ከመስራት እኔ አረብ ሀገር ላይ እንደውም በነፃ መስራት ይሻላል። አይሻልም ውዶቼ? ቢያንስ እኮ ለእናንተ ሻምፖ ቅባት ምናምን የሚገዙትን እራሱ የኢትዮጵያ ደሞዝ ነው። ስለዚህ ንጽህናችሁን ጠብቃችሁ የፈለጋችሁትን አሁን እኔ ብዙ ጊዜ እነሱ የሰሩት ምግብ አልበላም፣ አማርጭ ራሴ ሰርቼ ነው የምበለው። ወላይ እውነት የጥጋቤ ብዛት ማለት ነው። ግን አንዳንዴ እንደዚህ አይነት መጥፎ ነገር ስታዩ ምናምን አላህን ታመሰግናላችሁ ያላችሁበትን ነገር ማለት ነው። ይሄ ቪዲዮ ያመጣሁት ያላችሁበትን ማለት ነው። መዳም ሻምፖ አልገዛ አለችኝ፣ ቅባት አልገዛ አለችኝ፣ እንደዚህ አላረግ አለችኝ። ደሞዛችሁ ከሰጠቻችሁ በቂ ነው። አኩረፈችኝ፣ አላወራም፣ በአናቷ ስትተክል ታኩርፍ። ከቤቷ እስካላወጣቻችሁ ደሞዛችሁ በስርዓቱ ከከፈለች ምግባችሁን ከበላችሁ ከጠጣችሁ ምንድን ነው የምትፈልጉት? ከመዳም ወላይ የገዛ አገሯ ላይ የገዛ አገሯ ላይ እንደዚህ ነው ያደረገቻት ማለት ነው። በቁጥጥር ስር ውላለች ተብለዋል። ግን ደግሞ የኢትዮጵያ ህግ ታውቁታላችሁ። አንድ አስር ሽህ ብር ገፍተር ካደረገች ነገ ከእስር ቤት ያስወጧታል ማለት ነው። ከዛም ሌላ ደግሞ ሌላ ሰው ደግሞ ታሰቃያለች። እባካችሁ እህቶቻችሁ ዘመዶቻችሁ ኢትዮጵያ ውስጥ ሰው ቤት የሚሰሩ ከሆነ ጥንቃቄ ማድረግ እንዳለባችሁ ንገሯቸው። በጣም ያሳዝናል። ሀቂቀትን ነው ምላቸው። በጣም ነው የሰቀጠጠኝ እኔ ደግሞ አለቀስኩኝ ሳየው ማለት ነው ቪዲዮ ወይ ሁለት ሺህ ብር እኮ ነው የምትከፍላት። ሁለት ሺህ ብር አሁን ምን ያደርጋል? የአንድ ቀን የሁለት ቀን ምሳ እኮ ነው። ድሀ እንኳን የምትሉት ሰው የአንድ ቀን የሁለት ቀን ምሳው ነው። ምሳና እራት እንኳን አይችልም ሁለት ሺህ ብር ማለት ነው። ግን ከዛ አልፋ ተርፋ ደግሞ እንደዚህ በዚህ ደረጃ ልትመታ ትችላለች። ኦኬ ችግር የለውም ኢትዮጵያ ህግ ስለሌለ የሚቆጣጠራት ስለሌለ ልትመታት። ግን ቢለዋ አግላ ፊቷን ልታበላሽበት የቻለችበት ምክንያት ግን በጣም ያማል። ወላሂ ነው ምላቸው። አንዳንዴ ማመስገን ጥሩ ነው። ማመስገን ጥሩ ነው። አረብ ሀገር ላይ ከሆን እንደፈለገን እንትን ብለን ተገለማምጠን ገልምጠን እንደፈለግን ሆነን እኮ ነው የምንኖረው። አብዛኞቻችሁ አብዛኞቻችን እኔ መዳም ጋር ኮረፈች፣ ዞር ብያ ላያትም እንኳን ላዋረት የራሷ ጉዳይ ነው ብዬ የምተዋት ማለት ነው። አያቸው አረቡ ዓለም አረቡ ዓለም ላይ እንኳን ተከብረን ነው የምንኖረው አብዛኞቻችን። ኦፍኮርስ የሚመቱም አሉ፣ ግን መብታቸውና ግዴታቸው አለማወቃቸው ነው የሚያስደበድባቸው። አረብ ሀገር የሚደበደቡ አሉ። ለምሳሌ አንድ አረብ ሊደበድብሽ ካለ፣ ስልክ አለሽ፣ ስማርትፎን ትጠቀሚያለሽ፣ ያንን ቪዲዮ ቪዲዮ አብርተሽ ማስቀመጥ፣ እሱ በማየው ቦታ ግን፣ እሱ የሚመጣበት ቦታ አንቺ ስራ ምትሰሪበት ቦታ ላይ ማለት ነው። ከዛም በኋላ ቪዲዮ መቅረጽ፣ ቪዲዮ ቀርጻችሁ ወደ ሌላ ቦታ መላክ፣ ያ ሰውዬ ደግሞ ከመታሽ ወደ ሕግ መሄድ፣ ከአቅምሽ በላይ ከሆነ ወደ ሕግ ፖሊስ እንኳን ሄደሽ ብትሄጂ፣ ይሄ ሰውዬ ቪዲዮ አለሽ፣ ኦልሬዲ መረጃ አለሽ፣ በተደጋጋሚ አንቺን የሚመታበት ቪዲዮ አለሽ። ኦኬ ቪዲዮ ካለ የሰው መቀመቅ ነው የሚገባው። ካሳ ይከፍላል። የሚገርማችሁ ነገር ማለት ነው አረቡ ዓለም ላይ እኛን የመምታት መብት የላቸውም። ግን እኛ ኢትዮጵያውያን ስንባል ሕጉን በደንብ ጠንቅቀን አናቅም። ሕጉን ራሱ ብናቅ እንትን እንላለን። በቃ ድህነታችን አይደል ከሀገር ያስወጣን? ከክብራችን ድህነታችንን እናስበልጣለን። ነገ እንደዚህ መቶኝ። አንዳንዶች እኮ እየተደፈሩ የሚሰሩ አሉ። ታውቃላችሁ፣ አረቡ ዓለም ላይ ይህ ማለት እየተደፈሩ ወደው ነው ማለት ነው። ግን እኔ ሳልፈልግ እየተደፈርኩ አልሰራም። ግን እየተደፈሩ የሚሰሩ እህቶች እንዳሉ ብዙ መረጃ አለኝ ማለት አሳፍረኝ ብለው ያቺ ድሃ እናቴ ምስኪን እናቴ ምናምን ምናምን ገለመሌ እያሉ ማለት ነው። ቀላል አይደለም። በአረብ መደፈር ገብቷቸዋል። አረብ ጤነኛ ከሆነ ሲጀመር ሰራተኛ አይደፍርም። ልንገራችሁ በዛው አጋጣሚ ማለት ነው። ለምን አንዳንዴ በሽታ ይኖርባቸዋል አረቦች ኦኬ ምናልባት እኮ እናንተ እንዳታረግዙ ብለው የሚጠቀሙት መድኃኒት ምናምን ሊኖር ይችላል። ታውቃላችሁ ይሄንን። ለምን እነሱ ጤነኛ ስላልሆኑ። አንዳንዴ ድሃ እናቴ ምናምን፣ ድሃ እናቴ አትበሉ። ወለህነት ይን ነው ድሃ እናቴ ያሳፍረኛል ብዬ ነው ወደ ሀገረች ነው የሚያሳፍርሽ ሌላ እድላለሽ ካሳፈረሽም ቢሆን ማለት ነው ስለዚህ በድህነት አታመካኙ። ለድህነቴ በድህነቴ ነው እንደዚህ የሆንኩት አትበሉ። ኦኬ። ብዙ እህቶች ስለምሰማ ነው እኮ እኔ የድሃ ልጅ ስለሆንኩኝ እንዳያሳፍረኝ ብዬ እንደዛም እየሆንኩ ሰርቼ ምናምን፣ እንደዛ እየተሰቃየሽ ካልፈለግሽ መደፈርና በነገራችን ላይ መደፈርና ፈልጎ መስጠት አንድ አይደለም። ኦኬ። በግድ ስትደፈሩ የሆነ የሚያድርባችሁ ተጽዕኖ አለ ግን ፈልጋችሁ ስሰጥ ምንም ላይመስላችሁ ይችላል። እና ጥንቃቄ አድርጉ፣ ሀቂቀታን ማለት ነው። እና እንግዲህ አላህ ዋጋውን ይስጣትችም ሴትዮችን ህፃን ሴትዮ ደበደበች፣ ሴትዮም አላህ ዋጋውን ይስጣት። ምን ይደረጋል እንግዲህ። በገዛ ሀገራችን እንኳን ራሳችን ማስከበር፣ ራሳችን መጠበቅ፣ ራሳችንን በህግ እንትን ማለት አንችልም። አያችሁ፣ አሁን ይሄ ቪዲዮ ያመጣሁት ምንድን ነው? በሰው ሀገር ላይ ተገለመጥኩኝ ተሰደብኮኝ ይገለምጡኛል፣ ምናምን አሳፍርሽ አለው ይሉኛል እያላችሁ ለምታማር ርሁቶች ነው። እንደው እነሱ እንደፈለጋቸው አትበሉም። በአል አንዳንድ ቤት ከ99 ፐርሰንት አረብ ሀገራት ላይ ምግብ የሚቆጣጠር የለም። አብዛኛው ግን አሉ የሚቆጣጠሩ ምግብ ግን ደግሞ አብዛኞቻቸው ትበላ ትሰራለሽ፣ ትበያለሽ፣ ችግር የለባቸውም። ግን ኢትዮጵያ አንድ ነው የምትባይ። ኢቨን እዚህ ሀገር ላይ ራሱ ኢትዮጵያ ቤት ስትቀጠሩ ማለት ነው የምትሰሩትን ብር ነው የሚያስቡት። አሁን እኮ አንቺ ኢትዮጵያ ብትሆኝ ሁለት ሺህ ብር ነው የሚከፍ ምን አገባት እንግዲህ እሷ በኢትዮጵያ ለምን ታስበዋለች? ደሞ ዜ ኦኬ በኢትዮጵያ እኳ አርባ ሺህ ብር ነው ምናምን። አበሻ ቤት እኮ ከአንድ ሺ ሁለት መቶ በላይ የሚሰራ ሰው የለም። አብዛኛው ቤት ማለት ነው፣ አብዛኛው ቤት አንድ ሺ ደግሞም የተቸገሩ ቋንቋ ሳይችሉ ከመዳንቢን የጠፉ ልጆች ምናምን ስለሚሰሩ ከአንድ ሺ በላይ ከስምንት መቶ በላይ የሚሰራ ሰው የለም። ግን አበሻግጠው አበሸቃቅጠው ምን ብለው እቺ ድሀ የድሀ ልጅ ብለው ሰድበው ነው የሚያሰሩት ማለት ነው። ከተ አረብ ሀገር ያሉት ማለት ነው በተነጠለ ሀገር እንኳን ይኖራሉ ተብሎ የሚታሰቡት ማለት ነው ወልህም እና ላይክ ሼር ሰብስክራይብ አድርጎት ለሌሎች እህቶቻችሁ እንዲደርስ ይሄ ቪዲዮ በዋነኝነት ወላሂ አረቦች እንደዚህ ያደረጉኝ ምናምንም ለምትሉ ለምታማረሩ ነው። በቃ እንዲ ይሄም አለ እንደ ብላችሁ ተቆንጥባችሁ እንድሰሩ ነው ይሄን ቪዲዮ ይዤላችሁ መጣሁት ማለት ነው። ያው ባይጠቅማችሁም ይሄ ቪዲዮ ያስተምራችኋል። በቀጣይ ደግሞ ባሪፍ ነገር እንደምንመጣ ቃል እገባላችኋለሁ። ባይ እወዳችኋለሁ። ለነበረን ቆ